ብዙ ጊዜ እንደ ቀላል የምናየው ነገር ግን ችግሩ በብዛት ጎልቶ የሚታየው ሁለተኛና ሶስተኛ ማርሽ ለምንድን ነው የሚዘለው? ጉዳቱስ ምንድነው? መፍትሄዎቹስ የሚሉትን በዚህ ቪዲዮ እናያለን። አንደኛ የማርሽ ጥርስ መበላት ወይንም ጌርቦክስ ሲበላ ይህንን አይነት ሁኔታ ይፈጠራል። ሁለተኛው የማማስያ ቀለበት ወይንም ሴንችሮን ሪንግ መበላሸት በሶስተኛ የማርሽ ማንሻ ወይንም ሽፍት ፎርክ መታጠፍ ወይንም መበላሸት፣ በአራተኛ ደረጃ የማርሽ ማያያዣ ወይንም ጊር ሊንኬጅ መበላሸት ወይንም መላላት፣ በአምስተኛ ደረጃ የማርሽ ዘይት መጠን ማነስ ወይንም መበላሸት ናቸው። የማርሽ ጥርስ መበላት ስንል ሁለተኛና ሶስተኛ ማርሽ ላይ ያሉ ጥርሶች ከመጠን በላይ በመልበሳቸው ማርሹን መቋቋም ላይችሉ ይችላሉ። የማማሳያ ቀለበት መበላሸት ደግሞ የማማሳያ ቀለበቱ የማርሽ ፍጥነቶችን በማመሳሰል ለስላሳ ሽግግር እንዲኖረው ያደርጋል። ይህ ከተበላሸ እንዲህ አይነት ሁኔታ ይፈጠራል ማለት ነው። ሌላው የማርሽ ማንሻ መታጠፍ ወይም መበላሸት፣ የማርሽ ማንሻው መታጠፉ ወይም መበላሸቱ ለመቀየር የሚያገለግል ሲሆን ከተበላሸ በትክክል ማርሽ ማስገባት አይችልም። ሌላውና አራተኛው የማርሽ ማያያዣው ከማርሽ ማንሻው ጋር ያለውን ግንኙነት የሚያስተላልፍ ሲሆን ልል ከሆነ ማርሽ መዝለሉ የሚያስከስተው ጉዳት ነው። አምስተኛው የማርሽ ዘይት መጠን ማነስ ወይንም መበላሸት፣ በቂ ያልሆነ ወይንም የተበላሸ የማርሽ ዘይት ቅባት ስለማይኖረው ማርሹ መዝለሉን ሊከሰት ይችላል። ይህንን ከግንዛቤ ውስጥ አስገቡ። ሌላ እንዲሰራላቸው የምትፈልጉት ካለ በኮመንት አሳውቁን።